በህይወታችሁ ውስጥ የትም ብትሆኑ ወደ ገጠር ብትሄዱ ወይም ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ስራ ቦታ ወደ ሌላ ስራ ቦታ፣ ከአንድ ሀገር ወደ ሌላ ሀገር ብትጓዙ እንኳ ሰዎች ታሪካችሁን ማንነታችሁንና በህይወታችሁ ያሳለፋችሁትን ውጣ ውረድ እና ትግል ላያውቁ ይችላሉ። ነገር ግን ሁልጊዜ ከእናንተ ጋር አብረው የሚሄዱ አንዳንድ ነገሮች አሉ። በአነጋገራችሁ በሁኔታዎቻችሁ እና ባላችሁ ሀብት ላይ የማይመሰረቱ ነገሮች። እነዚህ ነገሮች በዓለም ላይ በየትኛውም ቦታ ብትሆኑ አክብሮት የሚያስገኙላችሁ ወሳኝ ነገሮች ናቸው። ከእነዚህ ውስጥ ስድስቱን እንነጋገራለን። ከመናገራችሁ በፊት ስማችሁን የሚገነቡ ስድስት የማይለወጡ ባህሪያት ለምንድን አንደኛ፣ ታማኝነት። ታማኝነት ማለት ማንም ሰው በማይመለከትበት ጊዜም እንኳን ትክክለኛውን ነገር ማድረግ፣ ለተናገሩት ቃል ታማኝ መሆን ማለት ነው። ስማችሁን የሚጠብቅ የማይታይ ትጥቅ ነው። ቃላችሁን ስትጠብቁና ድርጊቶቻችሁ ከዋጋችሁ ጋር ሲዛመዱ ሰዎች ይተማመኑባችኋል። እንግዳ ሰዎች እንኳን ታማኝነታችሁ ይሰማቸዋል። በንግድ ስራ ውስጥ ታማኝነት እድልን ይስባል። በጓደኝነት ውስጥ ታማኝነት ትገነባላችሁ። በአመራር ውስጥ ደግሞ እድገትን ይፈጥራል። ገንዘብ ልታጡ ትችላላችሁ፣ ቦታም ልታጡ ትችላላችሁ። ነገር ግን ታማኝነታችሁን ከጠበቃችሁ ሁሉንም ነገር እንደገና መገንባት ትችላላችሁ። ታማኝነት የእውነተኛ አክብሮት መሰረት ነው። ምክንያቱም ታማኝነት ያለው ሰው ራሱን ማስረዳት አይጠበቅበትም። ድርጊቶቹ ራሱ አፍ አውጥተው ይናገራሉ። ታማኝነት ታዋቂ ላይ ያደርጋችሁ ይችላል። በታማኝነታችሁ ምክንያት የምታጡት ነገር ያለ ይመስላል፣ ግን እውነታው ቢዘገይም ታማኝነት ይከፍላል እና ያ ደግሞ የበለጠ ኃይልና ክብርን ያጎናጽፋል በሰዎችም ትከበራላችሁ። ሁለተኛ፣ ዲሲፕሊን። ዲሲፕሊን በእያንዳንዱ ባህልና ቋንቋ ሁሉም የሚረዳው ነገር ነው። እያንዳንዱ ስኬታማ ሰው አንድ ነገር ያጋራል፣ እርሱም ዲሲፕሊን ነው። ዲሲፕሊን ማለት ትክክለኛውንና አስፈላጊውን ነገር ማድረግ እንጂ ቀላል የሆነውን ነገር ማድረግ አይደለም። ሌሎች ሲተኙ መንቃት፣ ሌሎች ሲያማርሩ መስራት እና ሌሎች ሲያቆሙ ትኩረት ማድረግ ነው። ዲሲፕሊን ያለው ሰው አክብሮትን የሚያገኘው በሌሎች ላይ ሳይሆን በራስ ላይ ቁጥጥር ስለሚያሳይ ነው። ሰዎች ከችሎታ ይልቅ ወጥነትን ያደንቃሉ፣ ምክንያቱም ዲሲፕሊን እያደገ ይሄዳል። በየትኛውም የዓለም ዳርቻ ይሁን ዲሲፕሊን አንድን ሁለንተናዊ ቋንቋን ይናገራል፣ እርሱም ቁርጠኝነት ነው። ዋናው ቁም ነገር ዲሲፕሊን በግባችሁና በታላቅነታችሁ መካከል ያለ ድልድይ ነው። ሶስተኛ ደግነት፣ ሁሉም ሰው የሚረዳው ጥንካሬ። ደግነት ድክመት አይደለም በተግባር ስሜታዊ ብልህነት ነው። ብዙ ሰው በደግነቱ ምክንያት የተጎዳ ሊመስለው ይችላል። ለጊዜው ደጎች የዓለማችን ተጎጂ ሰዎች ይመስላሉ፣ ግን በዘላቂነት እነሱ ናቸው አሸናፊዎች። ሌሎችን በክብር ስትይዙ አስተዳደጋቸውም ሆነ ስብዕናቸው ምንም አይነት ይሁን ምን የትም ብትሄዱ የአክብሮት ዘርን ትዘራላችሁ። እንደ ምሳሌ ብናይ በአካባቢያችን የምናውቃቸው ደግና መልካም ሰዎችን አስቡ እስኪ። ገንዘብ ካላቸው ክፉ ሰዎች ይልቅ የሚከበሩ እነዛ መልካም ልብ ያላቸው ደግ ሰዎች ናቸው፣ ካለፉ በኋላ እንኳን ደግነታቸው ትዝታ የሚሆን ሰዎች እና ለማያውቁት ሰው ደግ ቃል መናገር፣ ለጓደኞቻችሁ ወይም ለስራ ባልደረባችሁ ትንሽ እርዳታ ማድረግ፣ ለግልፍተኛው ሰው ደግሞ ትዕግስት ማድረግ እነዚህ ነገሮች ከሁኔታዎቹ በላይ ያስተጋባሉ። ሰዎች ቃላችሁን ሊረሱ ይችላሉ፣ ነገር ግን እንዴት እንዲሰማቸው እንዳደረጋችሁ ፈጽሞ አይረሱትም። በኩራትና በራስ ወዳድነት በተሞላ ዓለም ውስጥ ደግነት አመፅ ነው፣ ጸጥ ያለ ኃይልና በጣም የተከበሩ ሰዎች ብዙውን ጊዜ ደግ ናቸው። ደግነት ዓለም አቀፍ ፓስፖርት ነው፤ ገንዘብ እንኳን የማይከፍታቸውን በሮች ይከፍታል። ደጉኑ ትከበሩበታላችሁ። አራተኛ፣ ብቃት። ምንም አይነት ፕሮፌሽን ሊኖራችሁ ይችላል። አስተማሪ፣ ሹፌር፣ ዶክተር፣ ነጋዴ፣ ብቻ ምንም ሁኑ። ባላችሁበት ዘርፍ ብቁ ሁኑ። ለቦታው የሚመጥን ክህሎት አዳብሩ። ምክንያቱም ሰዎች ያስተውላሉ። ብቃት እድል አይደለም፣ የዕለት ተዕለት ትምህርት ነው። የዕለት ተዕለት ልምድና መሻሻል ነው። ዋጋችሁን ጮክ ብላችሁ መናገር አይጠበቅባችሁም። ስራዎቻችሁ ራሳቸው ይናገራሉ። አክብሮት የላቀ ብቃት ያላቸውን ይከተላል በጸጥታና በልበ ሙሉነት። አክብሮትን አትከታተሉት፣ ይልቁንም በዘርፋችሁ ብቁ ሰው ሁኑ። የዓለምን ሁሉ እውቀት ማግበስበስ አይጠበቅባችሁም፣ ግን ስራችሁን ጠንቅቃችሁ ወቁና፣ ያኔ አክብሮት እራሱ ያሳድዳችኋል። አምስተኛ ትህትና፣ ይህ ደግሞ በዝምታ ውስጥ የተደበቀ ኃይል ነው። ትህትና ቁጥጥር የሚደረግበት ጥንካሬ ነው። ዋጋችሁን ታውቃላችሁ፣ ነገር ግን ማረጋገጥ አያስፈልጋችሁም። ከመናገራችሁ በፊት ማዳመጥና ከማንኛውም ሰው መማር ጥበብ ነው። ወጣት ወይንም ብዙ ልምድ ባይኖራችሁም እንኳን ሰዎች ትህትናን ያደንቃሉ፣ ምክንያቱም ደህንነቱ የተጠበቀ እውነተኛና ሰብአዊ ስሜት ስለሚሰማ። ትዕቢት ትኩረትን ሊስብ ይችላል ነገር ግን ትህትና ልብን ይስባል። በታሪክ ውስጥ ያሉ በጣም ሀያላን ሰዎች በእውነቱ የምናከብራቸው ጮክ ብለው ስለሚናገሩ አልነበረም፣ መሬት ላይ ነበሩ። የስሮቹ ርዝመት በጨመረ ቁጥር ዛፍ ጸጥ ያለ ሆኖ ይቆማል። እና ትህትናን ተለማመዱ፣ ያስከብራችኋል። ስድስተኛ ድፍረት። ድፍረት የፍርሃት አለመኖር አይደለም፣ በፍርሃት ፊት የሚደረግ ድርጊት ነው። በፍርሃት ምክንያት ዝምታ ሲሰፍን ለእውነት መቆም ነው። ድምፃችሁ ሲናወጥ አይምሯችሁ መናገር ይጀምራል። ዓለም ተስፋ እንድስቆርጡ ሲጠብቃችሁ እንደገና መሞከር ነው። በየትኛውም ዓለማት ላይ ያለ ሰው ድፍረትን ያከብራል፣ ምክንያቱም ብርቅ ነው። ሰዎች መንገዱ ጨለማ ቢሆን እንኳን ወደፊት የሚሄዱትን ያከብራሉ። የሞራል ድፍረት፣ የፈጠራ ድፍረት ወይንም የግል ድፍረት ይሁን ብቻ ድፍረታችሁን ባሳያችሁ ቅጽበት ዓለም ጥንካሬያችሁን ያያል። ዋናው ነጥብ ድፍረት የአክብሮት የልብ ምት መሆኑን መረዳት ነው። ደፋር ስትሆኑ ሰዎች ያከብሯችኋል። እንደ ምሳሌ ማላላን ማየት እንችላለን። ማላላ ዮሱፍ ለሴት ልጆች ትምህርት የቆመች ፓኪስታናዊት ወጣት ልጅ ናት። ጥቃት ደርሶባት ሕይወቷን ልታጣ ተቃርባ ቢሆንም እንኳን ትግሏን አላቆመችም ነበር። ጮክ ብላ ትናገር ነበር። ድፍረቷ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን አነሳስቶ የኖቤል የሰላም ሽልማቶችን አገኘች። ጦር፣ ሀብት ወይንም ደግሞ የተለየ ማዕረግ አልነበራትም። ድፍረት ብቻ ነበር የነበራት እና ያ ብቻውን ዓለም አቀፍ አክብሮትን አምጥቶላታል። ድፍረቱ ሁል ጊዜ በጦር ሜዳ ላይ መዋጋት ማለት አይደለም። አንዳንድ ጊዜ የራሳችሁን ፍርሃት መጋፈጥ ነው። መጥፎ ስራን መተው፣ ስህተትን ማመን ወይንም ሌሎች ዋዛ ፈዛዛ ሲያበዙ ህልማችሁን ማሳደድ ብቻችሁን ብትቆምም እንኳን ለትክክለኛው ነገር መቆም ማለት ነው። በማንኛውም ሁኔታ በስራ ቦታ፣ በማህበራዊ ህይወትና በመሳሰሉት ውስጥ እውነትን ይዞ በድፍረት መቆም ያስከብራል። እንግዲህ በዛሬው ቪዲዮ ለሰው ልጆች ክብር የሚያሰጡ መሰረታዊ ነገሮች ብዙ ቢሆኑም ከነዛ መካከል ታማኝነት፣ ዲሲፕሊን፣ ደግነት፣ ብቃት፣ ትህትና እና ድፍረትን በዝርዝር አይተናል። አለም ሰፊ ናት። ሰዎች ከሚያውቁትና ከለመዱት ባህል ውጪ ካለመዷቸው ሰዎች ጋር በህይወት ውደት ውስጥ ይገናኛሉ። ህይወት ሊገመት አይችልም። ነገር ግን የትም ብትሄዱ እነዚህ በዝርዝር ያየናቸው ስድስት ነገሮች የሚያክሯችሁ እሴቶቻችሁ ናቸው። ስትጓዙ ጎዳና መንገዳችሁ ስትጠፉ ኮምፓሶቻችሁ ብቸኝነት ሲሰማችሁ ሰላማችሁ ናቸው ስለዚህ ቆም ብላችሁ አስቡ በአላማ ኑሩ እና እነዚህን ስድስት ነገሮች ብትይዙ በመንገዳችሁ ብርሃን ይሆናል የትም ብትሄዱ እንኳን ክብር ይኑራችኋል በባለቤትነታችሁ ሳይሆን በማንነታችሁ ይህ ኩራት አለም ሁሌም የሚያከብረው ኩራት ነው እንግዲህ ይህም ቪዲዮ እንደወደዳችሁት ተስፋ አድርጋለሁኝ በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ።